አስመሳዎች ናቸው እንጂ

አህለን ወሳትን አንተ አህለን ትላለች እንዴ? ደስታ ብቻ ነው የምር ዓመት የሳቃችን አትፍር ፈጣሪ እያለ ደግሞ የሚመፋት ነው። አንድ አምላክ ውዴ፣ እንደ ሰው የማይቀያየር ከፍ የሚያረግ ወደ ግዴታ ነው ነው፣ ምን ምን ጨነቀኝ አበበኝ ይሻለኛል።

ላክልኝ ለአንቺ ምን ችግር አለው ለአንቺ እኮ አይደለሁሽ እሺዬ እኮ ነው ያልኩሽ አለው ነገር ነገር እመቤቴ እናቴ ነው ያታሳዝናለሽ። ደግሞ ሲያል ብሩኬ እንደዚህ ካልወዲ ታውቂያለሽ፣ አንጀቴን ነው የምትበላው በቃ። ምክንያቱም እኛ ሁለችን የሚያሳለፍንበት ታውቂያለሽ፣ እኛ ልጆቻችን ደግሞ ስንደርስ ማለት ነው እነሱ በሞት ይለዩናል። በዚህ ተነሳኔ በጣም ነው የምታሳዝነኝ፣ ታውቂያለሽ። ልጆችን ከሞት ይወዳል። ለምን ያህል አባት ስላሳደገች የሆነ ነገር ሲነካ

ሕይወት ያለው ሰው ነው። እዚህ ጋር ያለው ሕይወት እንደሌለ የማንንም ተራ ልጆች መሰላችሁ? ኦሻሻዎች፣ ከኛ አናት ትወርዳላችሁ። የብሩኬ ኦዴንሶች ማለት ነው። ቀብር ያራለው አራደውሽ የትም ብንል ማለት ነው። እነሱን አልፈራም። እኛን አስፈራርቶ ሳይሆን አስፈራርተን ነው የሚኖረው። መቼም ቢሆን እጁን አንሰጣም። እነሱ ምን ያገሩ መሪናቸው ምንፈራቸው? ስራ ማጣት እንኳን ነው ሷይዱ አስተዳደርም አልፈራም አለፈጣሪ። እና ብርሃዬ ውዴ ሰርግህን ደሞ ዱባይ ለብት ተደረገው በጣም ቆንጆ ነው።

ያታደለ እንግዲ ሁላችሁኮ ወይ ለያበደ እምቱ ሰግኮ ማን ማለትጣ ምንቡሩከ ከጋባቱ በለ አንከርኒና ይመጣለ ነው እኔ ግን ለዱባይ እደግን ግን ይመጣ ዱባይ ባታሪ ካለ ይመጣ ነውና ከመጣው ማንሰ ነው አባቴ ነው ታያላችሁ አሁን ዱባይምጣ ዱባይ ላይ সারግን በያረ ማለት ነው ሲጨ